ጤና ስጥልን እንዴት አላችሁ ቤተሰቦች እንግዲህ ላለ መጥፋት ነው በጣም ዛሬ ወሳኝ የሆኑ መረጃዎች የአለምን ፖለቲካ ሊለውጥ የሚችል ጉዳይ ነው የምነግራችሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕና መሀመድ ቢን ሰልማን ኤምቤስ የሳውዲው ልዑል እያደረጓቸው ያሏቸው ግንኙነቶች እጅግ በርካታ የአለማችንን የፖለቲካ አውድ የወታደራዊ አኪድ ወታደራዊ ሁኔታዎችን ታሳቢ ያደረገ ወይም ደግሞ ይሄኛውን ጉዳይ ጫኖስ ሊያስገባ የሚችል እንደሆነ በግልጽ የሚያሳይ መረጃ ነውና ይህ በትክክል እስከኛ ሀገር የተዘረጋ ወይም ደግሞ ኢትዮጵያ ውስጥ ገብቶ የአገራችንን ፖለቲካ መልኩን ሊለውጥ የሚችል እድልም የሚፈጥር ነው። ያ ማለት በበጎም ሊሆን ይችላል፣ አስቸጋሪ በሆነ መንገድም ሊሆን ይችላል። ግን ምንድነው በዋነኝነት የሳውዲው ልዑል መሀመድ ቢን ሳልማን አሜሪካ ገብተዋል። አሜሪካ በገቡበት አጋጣሚ ደግሞ እያነሷቸው ያሉ ሀሳቦች ከፕሬዚደንት ዶናልድ ትራምፕ ጋር እያደረጓቸው ያሏቸው ውይይቶች እጅግ በጣም ለጎረቤት ሀገራት በተለይም ደግሞ ከሳውዲ አረቢያ ጋር በወዳጅነትም በጠላትነትም በሚተያዩ አገራት የሚታይበት መንገድ እጅግ ሌላ መልክ ያለው ሆኖ ነው እየታየው። ምክንያቱም ይሄኛው አጋጣሚ በቀላሉ የሚታይ ባለመሆን ወይም ደግሞ የፖለቲካ ትርጉም ብቻ አይደለም ያለው ይሄ በጣም እጅግ ውስብስብ የሚባሉ እንትና ለአረዳድ እንዲኖር ያደረገ ነውና፣ ለምሳሌ ከእስራኤል አንጻር አብሮ ይታያል። ለምሳሌ ከግብጽ ጋር አብሮ ይታያል። በእኛ በኩል በቀይ ባህር በኩል የሚደረጉ እንቅስቃሴዎችም አብረው ይታያሉ። ከዛ ሲሻገር ደግሞ ከቱርክ አንጻርም አብረው ይታያሉ እና የሳቸው ወይም ደግሞ የመሀመድ ቢን ሳልማን ወደ አሜሪካ ማቅናታቸው ከዚህ አንጻር ብዙ ጥያቄዎች እንዲነሱ ሊያደርግ ይችላል። ግን በጣም ብሬኪንግ ኒውስ ሆኖ ነበረ እንትን ሲባል የነበረውና ይሄኛውን ብዙ ሰዎች በተለያየ መንገድ ሊያዩት ይሞክራሉ፣ ወይም ደግሞ በመልካም በበጎም ሊያዩት ይችላሉ። ግን እኔ እንደነገርኳቸው ሚድሊስት ላይ ነው የምገኙ አሁን እና ሚድሊስት አካባቢ ብዙ አገራት በዚህ ጉዳይ ላይ ተደናግጠዋል። እስራኤል በራሷ የመሀመድ ቢን ሰልማን ከፕሬዚዳንት ዶናልድ ትራምፕ ጋር በተለይም ከዚህ ከኤፍ 35 እግጀት ጋር ሽያጭ ጋር ያለውን ስምምነትን በተመለከተ በጣም ብዙ ጥያቄዎች እንዳሉ ስጋት እንዳለ ተመልክቻለሁ እና በጣም ክሪቲካል ከሚባሉ ፖለቲከኞቻቸው ባይዞ ይህን ጉዳይ ምን ሀፐን አድርገዋል፣ ምንድን ነው የሚሆነው የሚለውን በስፋት ነው የምነግራችሁ። እነዚህ እነዚህን ጉዳዮች ሀሳቢ ማድረግ ግን ያስፈልጋል። ስለዚህ አሁን ምንድን ነው መሀመድ ቢን ሳልማን እንደምታውቁት ከጀማል ከሾጌ ህይወት ማለፍ ጋር በተገናኘ ቱርክ ውስጥ ቱርክ እንግዲህ ቆንስላ ውስጥ በህይወቱን እንዲያጣ ከተደረጉ በኋላ ማለትም ጋዜጠኛው ጀማል ካሾጌ በዛ መንገድ ህይወቱን ካልጣ በኋላ የአሜሪካ ፖለቲከኞችና የሳውዲው መሀመድ ቢን ሳልማን ኤምቢኤስ ግንኙነታቸው ጥሩ አልነበረም። ወደዛም ሄዶ አያውቁም ነበረ። ለመጀመሪያ ጊዜ ነው ከ እንትም በኋላ ከሰባት ዓመታት በኋላ ወደ አሜሪካ ያቀኑትና መሀመድ ቢን ሳልማን ትልቅ ለሳቸውም በግለሰብ ደረጃ ትልቅ የፖለቲካ ለውጥ ሊሆን ይችላል። ግን ደግሞ በዚህ ሁሉ ጫና ውስጥ ሆነው ፕሬዚዳንት ዶናልድ ትራምፕ ደግሞ ማስተናገዳቸው ሌላ አይነት ትርጉም ያለው ሆኗል። ያም ሆኖ መሀመድ ቢን ሳልማን ለዚህም ከነጀው ፖለቲካሊ ማንንም ይሁን ምንድ ከጥቅሙ አንጻር ነው የሚሰራው እንጂ ለአንድ ሀገር የሰብአዊ መብት ጥሰት፣ ለአንድ ሀገር መከሰስ፣ ለአንድ ሀገር የዓለም አቀፍ ሕግ ጥሰት ወይም ደግሞ አንድ ሀገር በመርት ትጓዛለች ወይም ደግሞ አትጓዝም የሚለውም ብዙም አያረጋግጡም። በተለይ ደግሞ እነዚህ ሀያላን የሚባሉት ኢኮኖሚያቸውን በኢነርጂው ኢኮኖሚያቸውን በፖለቲካ ኢኮኖሚያቸውን በብዙ መንገድ ለማስፋት የሚፈልጉ ሰዎች የሚሄዱበት ርቀት ከዚህ አንጻር አብሮ የሚታይ ነው እንጂ ሌላ ትርጉም የለውም የሚባለውም ከዚህ አንጻር ነው። እና እንግዲህ ይሄኛው ለምንድነው ስጋት የሆነው ለነ እስራኤል ነው? አንደኛ ኤፍ ሰላሳ አምስት ዋግጀት ነው። ሁለተኛ ደግሞ ኤፍ ሰላሳ አምስት ዋግጀት አለ። ሁለተኛ ደግሞ ከዚህ ከ እንትን አንጻር ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ ፊታቸውን ሞር ካዞሩ ወደዛ እያዞሩ ከሄዱ ሌላ አይነት ጣጣ ይዞ ሊመጣ ይችላል ተብሎ ስለሚታሰብ ነው። ከዛ ውጭ ና ደግሞ መሰረታዊ ሆኖ የተወሰደው የሰሜን አትላንቲክ የጦር ጥምረት አባል ያልሆነች ግን ደግሞ ወሳኝ የአሜሪካ አጋር ሆናን የተመዘገበችው በአሁኑ ጉዞ። ስለዚህ ይሄ ምንድ ነው የሚያሳየው? እነዚህ አገራት ያልኳችሁን በአንድም በወዳጅነት አንድም ደግሞ በትንሽ በጠላትነት የሚሆን በምን ጉዳዮችን ለማስፋትና ለማጠናከር የሚፈልጉ ሀገራትን ጫና ውስጥ ያስገባችኋል። እዚህ ላይ ግብጽም ትፈተናለች ወይም ደግሞ ግብጽ ኦፕሽናል እየሆነች ትመጣለች ወይም ደግሞ ሌላ አማራጭ እንዳለ እንድትታሰብ ያደርጋታል። ና ከዛ አንጻር አብሮ ጉዳዩ የሚታይ ነው ማለት ነው እና ይሄ ብዙ መልኩን የቀየረ የፖለቲካ ግንዛቤ ያለው ቢመስልም ግን ፕሬዚዳንት ዶናልድ ትራምፕ ደግሞ የሚሄዱባቸውን ርቀቶች ለማስተካከል የሚሞክሩም አይደሉም። ምክንያቱም ከዚህ ቀደም ሄደው ስምምነት አድርገው ሲመለሱ ብዙ ጥቅማቸውን አንጻር ከብዙ የራሳቸው የፖለቲካ ፍላጎት አንጻር ነው እንጂ በምንም መንገድ ለመመልከትም አልፈለጉም ነበር አንዳንድ ጉዳዮች፣ እና ከዛ አንጻር ምንድን ነው የተፈጠረው፣ ምንድነው የሚሆነው የሚለውን ማየት ያስፈልጋል። ስለዚህ ኤፍ ሰላሳ አምስት ዋግጀት ተሰጠ ማለት ምንድነው? ነው ነው ኤፍ ሰላሳ አምስት ዋግጀቶች ማለት አሁን አለም ላይ አሉ ከሚባሉ በጣም ረቂቅ ወይም ደግሞ የተራቀቁ ልክ ስትል እንደሚባሉት አይነት መሶር የማይችሉ ቢሆኑም ግን ደግሞ በውጊያ ብቃታቸው የተረጋገጡ የተፈተኑ ጥቂት ሀገራት ብቻ ዓለም ላይ ወደ አስራ አምስት ሀገራት ብቻ የታጠቋቸው ናቸው እና ይሄኛውን ለሳውዲ አረቢያ መስጠት ለሳውዲ አረቢያ በመካከለኛው ምስራቅ ለሳውዲ አረቢያ በአረቡ ዓለም የልብ ልብ የሚሰጥ አካባቢው ላይ ተፈሪ እንድትሆን አካባቢው ላይ ደግሞ እነ አሜሪካን የመሳሰሉ አገራት እንደነ ብሪታንያ ያሉ አገራት ፈረንሳይ፣ ራሳቸውም እንደነ ራሽያ ያሉ አገራት እነ ቻይናን ጨምሮ ተመራጭ እንድትሆን ያደርጋታል። የእሷ ተመራጭ መሆን ባልከፋ ነበረ፣ ምክንያቱም ሰላም ለማምጣት ያስፈልጋል ቀጠናው ላይ ተብሎ ስለሚታሰብ። ግን ደግሞ የእሷ አቅም መጎልበት የእሷ ጉልበት ከፍ ማለት በተለየ መንገድ በጣም እንትን የማለቷ ሚስጥር ጡንቻዋን የማዳበሯ ሚስጥር እየሆነ የሚመጣው አሜሪካ የዲፕሎማሲ መንገዷን ወደ ሌሎች ቦታዎች እየወሰደች ነው የሚል ጥያቄ ሊያስነሳ ስለሚችል ወይም ደግሞ አሜሪካ ጀርባዋን ለእነ እስራኤል አሜሪካ ጀርባዋን ለና ግብጽ ወይም ደግሞ እነ ካታር ከዚህ ቀደም በጣም አላይ ናቸው ተብሎ የሚታሰቡ ወዳጅ ናቸው ተብሎ የሚታሰቡ አገራትን ችላ እያለች ወደዛ ትሄዳለች የሚል ስጋት ስላለው ብቻ ነው እና ይሄ ምናልባት ስጋት ከስጋትም አንጻርን ብቻ ሳይሆን አንዳንድ ጉዳዮች ላይም የራሱን እንትን ይፈልጋል። ወይም ደግሞ አንዳንድ ሰዎች እንደሚያስቀምጡትን ብቻ ሳይሆን ሁሉም ጉዳይ በራሱ ልክ የተሰፋም አይደለም። ሁሉም ጉዳይ በራሱ መንገድም የተቃኝም አይደለም። አንዳንድ ጉዳዮች በዚህ በጣም ውስብስብ የጂኦ ፖለቲካ ጉዳይ ያለበት ቀጠና ቢኖር መካከለኛው ምስራቅ ነው። ስለዚህ ሳውዲ አረቢያ በዚህ መንገድ ትሪት መደረጓ፣ እነዚህ ጎረቤት አካባቢ ያሉ አገራት ወይም ደግሞ አንድም ወዳጅ ለመሆን የሚሞክሩ በሌላም በኩል ወዳጅ መስለው እነሱን መለውጣቸውን የማይፈልጉ አገራት ዋሽንግተን በሌላ መንገድ ጀርባ ሰጠችን ብለው ስለሚያስቡ ከዚህ አንጻር ጉዳዩ ቀላል ሊሆን አይችልም ነው ባጭሩ። ግን ብዙ ጉዳዮች ደግሞ ታሳቢ መደረግ አለባቸው። ይህን ካልሆነ ወይም ደግሞ በዚህኛው ልክ የሚያስብ የፖለቲካ ሂደትና አውድ ካልተፈጠረ አሁንም ፕሬዚዳንት ዶናልድ ትራምፕ ጉዳዮችን እያወሳሰቡ አስቸጋሪ ሁኔታዎችን እየፈጠሩ ሊቀጥሉ ይችላሉ የሚል ስጋትም አለባቸው። ግን ደግሞ አንዳንድ ሁነቶች አሉ ሰዎች አክሴፕት ሊያረጋቸው የሚፈልጉ አንዳንዶች ደግሞ አክሴፕት መደረግም እንደሌለባቸው የሚታመን ግን በፖለቲካ አውዱ መሰረት ይሄኛው እጅግ ክሪቲካል የሚባለው ሰዓት ላይ ነው ያሉት እና አንደኛው ይሄ ነው። ኤን ዌይ ኤፍ ሰላሳ አምስት ተዋጊ ጄት ማለት ቅድም እንደነገርኳችሁ በጣም አስቸጋሪ ጦርነት እንትኖችን አልፈው ወይም ደግሞ ሰንጥቀው ገብተው መምታት የሚችሉ መካከለኛው ምስራቅ ላይ ብቸኛዋ ይሄን የታጠቀችው ሀገር እስራኤል ነች እና ከዛ አንጻር ደግሞ ተጨማሪ ሳውዲ አረቢያ ስትታጠቀው ስጋቱ ለእስራኤልም ጭምር ነው። ምክንያቱም በሚሊትሪ ኮምፕተንት እየሆነች ትመጣለች ማለት ነው። ግን በጣም ስትሮንግ ሆልድ የሆነ ደግሞ የሚሊትሪ እንቅስቃሴ ያላቸው እዚህ እስራኤል ማለት ቴክኖሎጂ ክሊ በጣም አድቫንስድ በሆነ መንገድ ነው የሚሄዱት። ብዙ ጉዳዮቻቸውን ስትመለከቷቸው አማይዘንግ ናቸው። እና ከዚያ አንጻር ደግሞ የራሳቸው ጥንካሬ ሊፈጠር ይችላል። በሌላ በኩል የሰሜን አትላንቲክ የጦር ቃል ኪዳን ድርጅት በጣም ወሳኝ የሆነች ነን አሊያነን ኔቶ በርት ደግሞ ሪል አሊያንስ የሆነች ሀገር ወይም ደግሞ ትክክለኛ አጣማሪ ጥምረት የሆነች ሀገር ተደርጋ ነው የተወሰደችው። አሁን ከ19 ሀገራት ውስጥ ሳውዲ አረቢያ ተካታለች ማለት ነው። መካከለኛው ምስራቅ ላይ እንኳን ስንመለከት ካታር አለች ግብጽ አለች፣ እስራኤል አለች። እነሱን እነዚህን ሀገራት ተከትሎ እንግዲህ በጠቅላላው በአለም ዙሪያ ኬንያም ነች በነገራችን ላይ የአሜሪካ የኔቶ አባል ያልሆኑ ግን የቀጠና ወሳኝ አጋሮች አጣማሪዎች የሚል ስም ነው የሰጧች ለሳውዲ አረቢያ። አሁን ኦቫል ኦፊስ ከፕሬዚዳንት ዶናልድ ትራምፕ ጋር ሲነጋገሩ ይህን አግኝተዋል። ያ ማለት እንግዲህ ምንድን ነው ጥቅሙ ነው ወሳኝ አጋር የአሜሪካ የአሜሪካ የኔቶ አባል ወይም ደግሞ የሰሜን አትላንቲክ የጦር ጥምረት አባል ያልሆነች ወሳኝ አባል ሲባል ዝም ብሎ አይደለም። እንትን በጣም ይሄ ትርጉም ያለው ጉዳይ ስለሆነ ነው። አባል ስለሆነ አባል የኔቶ አባል ሆኖም ጥቅም የማያገኝ አለ። ግን ይሄኛው ምንድን ነው የአሜሪካን የጦር መሳሪያዎች እንድታገኙ ያደርጋቸዋል። የአሜሪካ የተለያዩ ስምምነቶችን ወይም ደግሞ ሌሎች ሀገራት በቀላሉ የማያገኟቸውን ድጋፎች እንዲያገኙ ይደረጋሉ። እንደ ከዚህ ከዚህ አንጻር ነው እና ስጋትም አለብን የሚሉት አንዳንድ ጎረቤቶቿ ከዚህ አንጻር ነው እና ብዙ ጉዳዮች ከዚህ አብሮ ሊታይ የሚ የሚገባ ሆኗል ና በጣም ኔ ኮምፕሌክሲቲው ከባድ የሆነ መካከለኛው ምስራቅ ቀጠና ላይ ትንሽ ብሪፍ የሚፈልግ ጉዳይ አለው። አንድም ደግሞ ይሄ መቆም አለበት ተብሎ የሚታሰብ አንድም ደግሞ ለሰላም እጁን የዘረጋ አገርና ቦታ ወይም ደግሞ ስርአት አለ ተብሎ የሚታሰብበት አጋጣሚ ይሄኛው ማየት መልካም ነገርም ሊኖረው ይችላል፣ ሌላም ደግሞ አስቸጋሪ ነገር ሊኖረው ይችላል እና ፕሬዚዳንት ዶናልድ ትራምፕ ከሳውዲ ልዑል መሐመድ ቢን ሳልማን ጋር መገናኘታቸው በራሱ አነጋገር ነው። መሐመድ ቢን ሳልማን በሀገር ውስጥ ፖለቲካ ሪፎርሚስት እየሆኑ መጥተዋል። ሪፎርሚስት ማለት ከዚህ ቀደም ሳውዲ አረቢያ ላይ የማይታሰቡ እንግዲህ በፖለቲካው ዓለም ነው፣ በሪሊጂየስ ዓለም ደግሞ ሌላ ነው። እንደምታውቁት ሳውዲ አረቢያ ላይ ከዚህ ከሃይማኖት አንጻር ከስልምና አንጻር የሚደረጉ ነገሮች አሉ አይደል፣ የምናውቃቸው እነሱን ወደ ማላላትም እየሄዱ ነው። ሪፎርሚስት እየሆኑ መጥተዋል ወይም ደግሞ በዛ ልክ ፕሮግረሲቭ እየሆኑ እየተለወጡ በመምጣታቸው እና አሜሪካም ደግሞ አብሮ መስራታቸውን ወይም ደግሞ ይሄኛውን አጠናክረው መሄድ የሚፈልጉበትን እድል ይፈጥርላቸዋልና ጉዳዩ ቀላል የሚባል አይደለም። ኦፍኮርስ ግን አንዳንድ ሰዎች እንደሚያነሱትም ደግሞ የመካከለኛው ምስራቅ ፖለቲካ በዚህ ልክ ብቻ የሚታይ ሳይሆን እጅግ ውስብስብ ነው። ወደፊት የምነግራችሁን ጉዳዮች ሰዎችም አሉ ሰፋርጌ እነግራችሁና ከዛ አንጻርም አንዳንድ ጉዳዮችን ስነግራችሁ እውነትም ይሄ መካከለኛው ምስራቅ የሚባለው ቀጠና ውስብስብ ነው የሚለውን በደንብ አንደርስታንድ ታደረጉልኛላችሁ። ግን ደግሞ አሁን ያለውን ብቻ አይደለም ዓለም እያየችው ያለችው አሁን ያለውን ፖለቲካ ብቻ ማየት አይደለም። በጣም ተንስ የሆነ አካባቢ ነው። እንደው ለምሳሌ አሁን እዚህ በእስራኤል ድንበር አካባቢ ሄዝቦላ ያለበት እንቅስቃሴ በጣም ስጋት አለባቸው እስራኤላውያን፣ ወይም ደግሞ ሪአርም እያ እያደረገ ነው በደንብ እየተደራጀ ነው የሚል ስጋት አለባቸው በጎላን ተራሮች ስጋት አለ ይሄ ሁሉ ሲሆን ደግሞ ሴም ታይም ከእስራኤል ደግሞ ለነዚህ አሁን ሄዝቦላ ለሚባሉ በሶሪያ በጎላን ተራሮች በኩል ያለው ደግሞ ስጋት ራሷም ደግሞ እስራኤልም ስጋት ሆና ትወሰዳለች ለነሱ ማለት ነው ያ ማለት ቀደም ሲል እንደነገርኳችሁ ወይም ደግሞ ከዚህ በፊት እንዳስረዷችሁ እዚህ አካባቢ ላይ አንደኛው ነጻ አውጪ አንደኛው ደግሞ ግፍ ፈጻሚ ተደርጎ ነው የተመዘገበው ለምሳሌ እስራኤል

አደ ሴም ታይም ደግሞ ከእስራኤል በተቃራኒው የቆሙ ሰዎች ደግሞ እስራኤል የምታደርጋቸው ሁሉም ነገሮች ደግሞ በተቃራኒው አድርገው ነው የሚወሰደው። እስራኤል መጥፎ ያለቻቸው ኃይላት በሌሎች ደግሞ በጎ ተደርገው ይወሰዳሉና ይሄ ትርምስ ትርምስ ይወጣ የመካከለኛው ምስራቅ ፖለቲካ ነውና የትንሽ የነ ሳውዲ ጉዳይ እዚህ ላይ ሲጨመር ደግሞ ሌላ ፕሮቮኬሽን እንዳይፈጠርም ስጋት ያለባቸው በጣም ብዙ ሰዎች ናቸው ግን የዓለም የፖለቲካ ስሪቷ እንደዚህ መገለባበጥ፣ አንዴ ሰላም፣ አንዴ ሌላ ጊዜ ደግሞ እንደዚህ አይነት ባህሪ ያለው በመሆኑ ጉዳዮችን በዚህ ልክ ማየትና መቃኘት የሚያስፈልግበት ደረጃ ላይ በመደረሱ ነው። እንግዲህ የሳውዲው ልዑል መሀመድ ቢን ሳልማን እዛ መሄዳቸው በራሱ ብቻ አነጋጋሪ ሆነዋል። እንደዚህ አይነት ሁኔታዎች እጅግ አስቸጋሪ ሊሆኑ እንደሚችሉ ይገመታል እና ብዙ ውጥረት ያለበት ቀጠና ነው መካከለኛው ምስራቅ እንደምታውቁት፣ እና ከምትሉት በላይ ደግሞ ይሄ ውጭ ላይ ሆነን የምናያቸው ወይም ደግሞ ውጭ ላይ ሆነን እስራኤል ከኢራን እስራኤል ከሄዝቦላ እስራኤል ከሶሪያዎቹ ጋር እስራኤል ከእንደዚህ ከእንደዚህ የሚሉ መረጃዎች በስፋት ከዚህ በፊት እናይ ነበር እና ቦታው ላይ ሆናችሁ ስታዩት ደግሞ ሁሉም ነገር በእርግጥም ስጋት ያለበት በእርግጥም አንዱ በሌላው ላይ ፈተና ሊሆን እንደሚችል የሚያሳዩ ጉዳዮች ይበረክታሉ እና በጣም ክሪቲካል የሆኑ ጥያቄዎች የሚነሱበት አካባቢ ነው። ወደፊት ምነግራችሁ ነገር ግን የመካከለኛው ምስራቅ ጉዳይ በጣም እኔ ካሰብኩት በላይ ነው የተወሳሰበው ወይም ደግሞ በቃ በጣም እንደዚህ ሰዎች በሚሉት ልክ ሰዎች ደግሞ ቀለል አድርገው በሚያዩት ልክ አይደለም። በጣም አንዱ ሌላውን የሚመለከትበት መነጸር ህዝቡ ራሱ ምንድን ነው ዋስ ጓናውን ብለው የሚያስቡበት መንገድ በዚህ ልክ ነው፣ በዛ ልክ ነው። በጣም ብዙ ነገሮች ይገርማቸዋል እንትን ያለበት ነው እና ዜጎቻቸው ላይ ሰርተዋል። አንዱ ሌላውን እንዲጠላ ዜጎቻቸው ላይ እንደሰሩ ያሳያል። እና በዛ ልክ ደግሞ በጣም ደሞስት ዳይቨርሲፋይድ የሆነ ነገርም ትመለከታላችሁ። በጣም አሁን እስራኤል ውስጥ ብዙ ለምሳሌ ብዙ ነገሮች አንመለከትም ብለን ልናስብ እንችላለና ግን ብዙ ማንነቶች አሉ። በጣም ብዙ ብዙ አረቢ ከአረቦች አሉ ብዙ ያው የኛም እንደምታውቁት ማለት ነው እና እነዚህን ሁሉ ታሳቢ ያደርጋል። ውስጥ ላይ ማን ሊነሳ ይችላል ውስጥ ላይ በምን አውድ በምን መለኪያ ልክ ሊሆን ይችላል የሚለው መታየት ያለበት ጉዳይ በመሆኑ ነው እና መሀመድ ቢን ሳልማን አሁን ወደ አሜሪካ ሲያቀኑ ወይም ከፕሬዚዳንት ዶናልድ ትራምፕ ጋር በተለያዩ ጉዳዮች ላይ ሲነጋገሩ ስጋት የሆኑትን ጉዳዮች ስላነሳ ናቸው ነው ከነናይቶ ግን የእስራኤል ቁልፍ፣ የአሜሪካ ቁልፍ አጋር ሆኖ መመዝገብ ከዛ ደግሞ ኤፍ ሰላሳ አምስት ተዋጊ ጄቶችን ይሄ በጣም ጥቂት ሀገራት ቀደም እንዳልኳቸው ፊፍቲን ናሽንስ ኢን ዘ ወርልድ ምናልባት ከኔቶ ውጭ ታጥቀው ወይም አያውቁም የሚባሉ ሀገራት ያው እስራኤል ብቻ ናት እንጂ ሌሎቹ፣ በዛ ልክ ደግሞ ሆኖ ሲታይ በእርግጥም ስጋት እንዲፈጠር ያደርጋል። ስጋት ላይ ፈጠር አይችልም እና ይሄ ነገር ስላለ ነው ትንሽ የመሐመድ ቢን ሰልማን አሜሪካ መግባት ምንድን ነው ይሄን ያህል አዲስ ነገር ነው ወይ ባያስብልም ግን የመሐመድ ቢን ሰልማን መግባትን ብቻ ሳይሆን በተለያየ መንገድ ምንድን ነው መፍትሄ መምጣት አለበት የሚለውን የማውራትም ጉዳዮች አሉ ና ምናልባት ተስፋ ሊሆን የሚችለው ፕሬዚዳንት ዶናልድ ትራምፕ ና መሐመድ ቢን ሰልማን ኤምቢኤስ ልውሉ ማለት ነው። እሳቸው ከፕሬዚዳንት ዶናልድ ትራምፕ ጋር ጋዜጣዊ መግለጫም ሲሰጡ የእስራኤል ጉዳይ ተነስቶ ነበረ። ኖርማላይዜሽን የሚባለው ወይም ኖርማላይዜሽን ማለት ሳውዲ አረቢያ ና እስራኤል አንድ ላይ የሚሰሩበትን ወይም ደግሞ ግንኙነታቸው አድሰው በጥሩ መንገድ ዲፕሎማቲክ ላይ ፖለቲክ ላይ እንዲኖሩ የማድረግ ነው። ከዛ ውጭ ያለው ግን ኪሳራ ነው ሊሆንባቸው የሚችለው እና ብዙ ብዙ ጉዳዮች ብዙ መድረኮች ላይ የሚቀመጡ ሀሳቦችን ማየትም ያስፈልጋልና ይሄኛው ትንሽ ኦብዘርቬሽን ይፈልጋል። የሚድል ኢስት ጉዳይን ኦብዘርቬሽን ብቻ ይፈልጋል ሳይሆን እስራኤልና እንግዲህ ሳውዲ አረቢያ የሚስማሙ ከሆነ ሌሎቹ ደግሞ በእነሱ በተቃራኒ የቆሙ ኃይላት እንደና ኢራን ያሉ ኢራን ባይዘይ እንደምታቁት ነው ከሳውዲም ጋር ስምምነት የላትም ከእስራኤልም ጋር ስምምነት የላትም። ስለዚህ እንደዚህ እንደዚህ ያሉ ኃይላት አሊያንስ ተፈጠረብን በሚል በጣም ከባድ ስጋት ስለሚኖርባቸው የሚወስዷቸው እርምጃዎች ሊኖሩ ይችላሉ እንደነ ኢራን ያሉት። ግን አሁን ፕሬዚዳንት ዶናልድ ትራምፕ በአንድ በኩል ለእስራኤል ስጋት የሆኑ ስምምነቶችን እንዳደረጉ ታሳቢ ይሆናል። ለግብጽ ስጋት የሚሆኑ ጉዳዮችን ኦፍኮርስ ከእስራኤል በላይ ለግብጽ ስጋት የሚሆኑ ጉዳዮች ላይ ነው ስምምነት ላይ የተደረሰው ምክንያቱም እነን አሊያንስ እንግዲህ ቅድም ያልኳችሁ የኔቶ ጥምረት ወይም ደግሞ አባል ሳትሆን ግን ከኔቶ ጋር የምትሰራ ቁልፍ አገር ሆና መመዝገቧ ግብፅን ጫና ውስጥ ያስገባታል፣ እስራኤልንም ኦፍኮርስ ያስገባታል። ግን ለእስራኤል ደግሞ ፕሬዚዳንት ዶናልድ ትራምፕ ሌላ መንገድ እየፈለጉላት፣ ኖርማላይዜሽን ወይም ደግሞ ግንኙነታቸውን እንዲያድሱ ወይም አብረው እንዲሰሩ የማድረግ ስራ ላይ ናቸው። ፕሬዚዳንት ዶናልድ ትራምፕ የአብርሃም አኮርድ የሚባለው ወይም አብርሃም አኮርድ 19 ነ 2020 ላይ እንደምታስታውሱት ፕሬዚዳንት ዶናልድ ትራምፕ እስራኤልን ከባህሬን፣ እስራኤልን ከሳኡዲ፣ ከአረምሬቶች፣ እስራኤልን ከነ ሱዳን፣ ማሮኮ እንደዚህ እንደዚህ ከመሳሰሉ ሀገራት ጋር ያገናኙበት ወይም ደግሞ እንዲዛመዱ ያደረጉበት አሰራራቸው ወይም ደግሞ ትልቅ ዲል ስምምነት ነውና ሳኡዲ አረቢያን እዚህ ውስጥ የማስገባት ውጥናላቸው ሳኡዲ አረቢያ እዚህ ውስጥ ከገባች በእርግጥም ለእስራኤል ስጋት የማይሆንበት ደረጃ ይፈጠራል ማለት ነው። እና ግን ይሄ ነው አሁን ችግሩ። ውድድሩ ስመለከተው እዚህ አካባቢ ላይ ያለው ውድድር በጣም በአይነ ቁራኛ ነው የሚተያዩት። ባይዘይ በአይነ ቁራኛ ነው የሚተያዩት ሲባል እንደና ካታር፣ እንደ ሳውዲ አረቢያ፣ እንደ አረብ ኤምሬቶች አሉ ሀይላት ወዳጅ ቢሆንም እንኳን በጥርጣሬ ከስልጣኔም አንጻር በጥርጣሬ መልክ ይታያሉ። አሁን ካለው የፖለቲካ ውጥረት አንጻርም በጥርጣሬ መልክ የሚታዩ ናቸው እና እነዚህን ጉዳዮች ታሳቢ ያደረገ እርምጃ እንደሚያስፈልግ ራሳቸው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ባይናገሩትም፣ ግን ቴክኒካሌ በዛ ልክ የተቃኘ በዛ ልክ የሚታይ ያን የመሰለ ግንዛቤ እንዳለ ግን ያው ሳይታለም የተፈታ ነው ና አንዳንድ ጉዳዮች በብዙዎች ዘንድ የፖለቲካ መስመር ና መንገድ ተደርገው ሊወሰዱ ብቻ አይችሉም። ብዙዎቹ ግራቀኝ ማየት የሚፈልጉ ብዙዎቹ እንደዚሁ መረጋጋትን ጊዜ ወስደው እንትን የሚሉ ናቸው ና ለዚህ ነው። ስለዚህ የሳውዲው ልዑል መሀመድ ቢን ሳልማን አሜሪካ ገቡ ብቻ አይደለም ጉዳዩ ይህን ሁሉ መሐመድ ቢን ሳልማን እዛ መግባታቸው በራሱም በፖለቲካው ላይ ምንድን ነው ሊፈጥር የሚችለው የሚል ጥያቄም እንደዚሁ ስለሚያስነሳ እና ብዙዎች ደግሞ ይሄኛውን በጥርጣሬ መልክ ስለሚያዩት ጉዳዩን ታሳቢ ያደረጉበት መንገድ ይሄ ነው። እና በግልጽ የሚታዩ ጉዳዮች አሉ። በግልጽ ስምተን ውጥረት ልንላቸው የምንችላቸው ጉዳዮች አሉ እና መሀመድ ቢን ሰልማን ግን ለሳቸው ትልቅ ድል ነው። ምክንያቱም እሳቸው እንዳልኳችሁ ላለፉት ሰባት አመታት ወደዛ ቦታ አልሄዱም፣ ብቃ አላሉም፣ ወደ አሜሪካ ምድር ወደ ኦቫል ኦፊስ አልሄዱም። ከዚህ ከጀማል ካሾጌ ሕይወት ማለፍና እሳቸው እጃቸው አለበት ተብሎ ስለሚታሰብ በጣም ብዙ ጥያቄ ሲነሳባቸው ነበረና በሱ ምክንያት አልወጡም ነበረ ከሀገር ወይም አሜሪካ ሄደው አያውቁም ነበረ። አሁን ግን የዜና መያካ አሜሪካ የገባበት ደግሞ በዚህ መካከለኛው ምስራቅ ላይ በጣም ቃጠሎ እሳቱ አስፈሪው የፖለቲካ መወጣጠር ባለበት አጋጣሚ በመሆኑ ጉዳዮች በዚህ ልክ የሚታዩበትን አውድ መፍጠር ችሏል እና ይሄ በጣም ለሳቸው ወይም ደግሞ ለሪያድ ፖለቲካ ትልቅ ለውጥ ቢሆንም ቅድም እንዳልኳችሁ ግን በቀጠናው ላይ ለሚንቀሳቀሱ ሀይላት እንግዲህ ፎር አፈንጋጭ ኃይሎችም ሊሆን ይችላል፣ በወዳጅ መልክም አብሮ ለሚሰሩ ሀይላትም ሊሆን ይችላል። ግን ስጋት የመሆኑ ጉዳይ ሳይታለም የተፈታ ነው። መረጃውን ልንገራችሁ ብዬ ነው። እጅጉን አመሰግናለሁ። ታንክ ዩ ቨሪ ማች እንዴት